አሲር ላይ እንጀራ አባቱ የግድያ ሙከራ አደረሰበት። አንተነ ሆይ እኔ ላይ የምትተኩሰው በማለት ሽጉጡን ከእንጀራ አባቱ ነጥቆ ወደ እሱ ሊተኩስ ሲል ድንገት ሁለት ሰዎች ከኋላ ደርሰው የአሲርን እጅ ወደ ኋላ አስረው አሲርን ወስደውታል። አቶ መልካሙ በደስታ እስቋል። ያለውን ነገር ሕግ የሚዳኘው ይሆናል ብለው አሲርን ይዘውት ሄደዋል። አንተነህን ወይዘሮ ሜላት ከስራ አባረዋለች። የቢሮ ሴቶችን ጨረስካቸው አልበቃ ብሎ በአንድ እየመጣ አሁን ደግሞ በልጄ በሰላም ጣህብኝ በማለት አባረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ። በኖላዊ ድራማ ክፍል 23 በዛሬው ክፍል ላይ ሀንጌ እና አሲር ሀንጌ ወደ ስራ ቦታ ልትመለስ እየሄደች እያለ አሲር እያገኛትና የት እየሄድሽ ነው ሀንጌ ደህና ነሽ ወይ በማለት ይጠይቃታል። የት ጠፍተህ ከርመህ ነው በማለት እሱን ሰላምታ ታቀርብለትና ወደ ስራ ቦታ ልሄድ ነው አባቴ መታከም አለበት፣ አይደለም ገንዘብ ያስፈልገዋል መስተልም ለአሲር መልሳለት። አለ ፋዘር ግን ደህና ናቸው በማለት ሊመልስላታል። አዎ ደህና ነው፣ ግን የጠፍተህ ነው አንተ የከረምከው በማለት አሁንም ትጠይቀዋል። ፋዘር መታከም አለባቸው፣ ገንዘብ ያስፈልጋቸዋል አይደል? ለእሳቸው የሚሆን ገንዘብ ልፈልግ ብዬ በትበት ልበል ብዬ ነው በማለት እንዲሁም ያልተማረን ማን ይቀጥረዋል? ስራ የሚባል ወፍ የለም ሀንዬ በማለት ለሀንዬ ይነ ይነግራታል። እንዴ አሲር ለምንድን ነው እንደዚህ? ስለ አባቴ እንድትጨነቅ እኮ አይደለም የነገርኩህም መሰተል እሷ ነግሯል። አባቴ አባት ናቸው ብለሽኝ የለሙ የአባትነትን ፍቅር ከተጋራሁሽ ደግሞ እኔ ለእሳቸው የሚከፈለውን ዋጋ እከፍላለሁ ብሎ ለሀንዬ ነገራት። አንተ በህይወቴ ትልቅ ቦታ ያለህ ልጅ ነህ በማለት አንተ በእኔ ላይ ያደረክልኝን ዋጋ በገንዘብ የሚተመን አይደለም አሲር በማለት ለአሲር አመስግነዋለ። የአንቺ አባት በጣም ልዩና መልካም ሰው ናቸው። እኔ እንኳን በቅርብ ያወኳቸው እቀርቶ አንድ ቀን ላወቃቸው ሰው በጣም መልካም አባት ናቸው በማለት አሁን እንዳይረፍድብሽ ወደ ስራ ቦታ ሽህጂ በማለት እሷን ይሸኛታል። አንተ በቃ ሱስ የሆንክ ልጅ ነህ በማለት እቅፍ አድርጋ ተሰማዋል። እሷ እየሄደች እሷን በርቀት እያያል፣ ፊቱ በደስታ ተሞልቶ ነበረ። ወይዘሮ ሜላት አንተነህን ልትጋብዘው መኪና ውስጥ እንደነበሩ፣ እሱን ዛሬ ምግብ ልጋብዝህ ነው፣ እንደውም የደሞዝም ማሻሻያ ላደርግልህ ነው በማለት ተናግረዋለች። ወደ ቤት ሄደን ነው ምግብ የምንበላው ካፌ ምግብ አን በላም ወጪ እንድታወጪ አልፈልግም ሲል ለሷ ይነግራታል። ይህን ያክል አስበህልኝ ነው ወይ? እዛ ቤት መሄድ ለምን እንደፈለግህ አውቄ ባለው፣ ስለ ሃንዬ እየደጋገመ ስትጠይቀኝ ነበር ሰሞኑን፣ መሄድ እየፈለግከው ለዚያ ነው እኔ የወጣቶቹን ባህሪ መቼ አጣሁትም በማለት ለአንተነህ ነግሯል። አንተነህ ለሃንዬ ስልክ እየደወለላት ሃንዬ አታነሳም ስልኩን። ከሰላም ስልክ ነው እየወሰደው በባለፈው አዲስ ቁጥር ስለሆነ ለማንሳት ከብዷታል ሀኒዬ። ስልኩን እያየችው አልመለሰችም። ሰላም ግራ ገብቶኛል፣ ልጁ እኮ አልደወለም በማለት ለሀንዬ ትጠይቃታለች። ማነውም ልጁ በማለት ትነግራታለች። ለምንድን ነው እያወቀሽ የምትጠይቅኝም ስትል ሰላም ደግሞ ለሀንዬ ነግራታለች። ልጁኗ የምወደው ልጅ አልደወለም እኔ ልደውልለት ወይም በማለት ነግራታለች። አዎ ደውይለትም በማለት ደግሞ መልሳላታለች። ክችን ስራዋን ከጨረሰች በኋላ ወደ ስራ ቦታ ለመመለስ እፈልጋ ቦርሳዋን እይዛ ልትሄድ ስትል ሃንዬ በሩ ላይ እንደሆነች ሰላም ድንገት ትደርስና፣ ሀና ልትሄጂ ነው ወይ? ልጁ እኮ አሁንም አልደወለም ስትል ለሰላም ትነግራታለች። አዎ ልሄድ ነው በማለት ስትነግራት፣ እሺ በቃ ሂጂ፣ ግን አሁንም አልደወለም ምን ላድርገው እያለች ለሷ እየነገረቻት እያለ ስልክ አንተነህ እየደወለ ነበር። ለምንድን ነው ስልኩን የማታነሺው? በማለት ሰላም ለሀና ትነግራታለች። ከማታ ጀምሮ እየተደወለ ነው የማላውቀው ስልክ ነው ሰላምም፣ በማለት ለሰላም ስትመልስላት፣ አንቺ እኔ ልዘባነንበትም፣ በማለት ሰላም ስልኩን ስታነሰው፣ ያ ልጅ ማን ነው? አንተ ነው? ሀንጌ፣ እንዳየሁሽ ነው የወደድኩሽ። እኔ እውነተኛ ፍቅር ነው ላንቺ እያለኝ አሁን የደወልኩት ወድሻለሁ፣ አፈቅርሻለሁ ልልሽ አይደለም ግን፣ እንድትረጅልኝ የምፈልገው ነገር እኔ ላንቺ ልዩ ስሜትና እውነተኛ ስሜት ነው እያለኝም፣ በማለት አንተነህ ለእሷ ሲነግራት ይህንን እየሰማችው የምታፈቅረው ልጅ ሰላም ነበረች። ና አንተነ በማለት ማለት እትናደድና ስልኩን እትዘጋና ስልኩን ለባለቤቷ ትመልስላታለች። በሩን ትዘጋና ወደ ክላሷ ትሄዳለች። ሀንዬ እግራ ይገባታል። ማን ነው ስልክ እየደወለው ልጁ ግን ማን ነው? በማለት በጣም ተናዳ እየተርበተበተች ነበር። ምክንያቱም ብዙ ጊዜ ስልክ ደውሎላት አላነሳችም። ወዘሮ ሜላት አንተነህን ይዛ ወደ ቤት ለመምጣት ወስናለች። ሰላም እክላሷ እገብታ በጣም ተናዳለች። ምክንያቱም እንዴት የኔ የምወደው የማፈቅረው ልጅ ለሀንዬ ስልክ ይደውልላታልም በማለት በጣም ተናዳለች። እክላሷ እገብታ እንደተኛች እናቷ ከውጪ ስትገባ ሰላምዬ፣ ሀንዬ የለችም ወይ እንዴት ነሽም በማለት ከጠየቀቻት በኋላ ወደ ቤቷ ሄዳለች። በማለት እንዲሁም አንድ ጥያቄ ልጠይቅሽ ብላ እናቷን ጠየቀቻት። የጠየቀቻት ጥያቄ ምንም መልስ እንዳትመልሽልኝ አንተና ከስራ አባሪው ለሀና እየደወለ ሃናን እያስቸገራትም ነው ስትል ለእናቷ ትመልስላታለ እንዴት ለአንድ ተራ ሰራተኛ እብዬ የቢሮን ሰራተኛ አባረራለሁኝ እሱን ካባረርኩት ቢሮ ይበተናልም እንዲሁም ድርጅቴ ይበተንብኛልም ስትል ለልጇ መልሳላታል አንቺ እሱን ብታባረሪው ሌላ ተቀጣሪ ሰው አታገኝም ወይም እንደውም ደግሞ ሐንዬ እዚህ ቤት እየከፈለችው ዋጋ ቀላል ነው ወይ ስንት አመት ነው እኛ ጋርም እየተቀመጠችው

ስትልም ለእናቷ ነግራለች። እሷ መወሰን የምታውቀው ራሷ ናት። ራሷ ታውቃለች ደግሞ የሚጠቅማትንና የሚጎዳትን ለይታ የምታውቅናት። እኔ ግን አንተነህን በጭራሽ አላባረረውም ከድርጅቴ። ድርጅቴን ቀጥ አድርጎ የያዘልኝ ጠንካራና ብርቱ ሰራተኛ ነው። ምስትል ለሰላም መልሳላት አለ። አንቺ ለምንድን ነው እንደዚህ የምትሆኑ? እሱን ብታባረሩ ሌላ ሰራተኛ መቅጠር አትችም ወይም በማለት ለእናቷ መልሳላት አለ። የሚገርምሽ ነገር እኔ ነኝ ለአንተነህ ጥገኛ የሆንኩት እንጂ አንተነህ አይደለም ለእኔ ጥገኛ የሆነው። በጣም ጠንካራና ታታሪ ሰራተኛ ነው። ለአንድ የቤት ሰራተኛ ብዬ ድርጅቴን አልበትንም። ምስትል ለሰላም መልሳላታ ላይ ሰላም እተናዳሪ ወደ ስራ ቦታ ተመልሳ አሃንዬ ክችን እንደሆነች ወይዘሮ ሜላት ወደ እዛ ገብታ ምን እየሰራች ነው? ልጆች እኮ አልተነሱም። ደግሞ ሁልጊዜ ፍጡርም ባይዘጋጅ ችግር የለም አንፈልግምም በማለት ለሷ ነግራታለች። አንድ ጥያቄ ልጠይቅሽ፣ ከአንተነህ ጋር ያለሽ ግንኙነት ምንድን ነው? ምስትል ሀናን ጠይቃታለች አንተነህ ማን ነው ምንም ግንኙነት የለኝም በማለትም ለእሷ መልሳላታለች እኔ የሚጠቅምሽን አንቺ ታውቂያለሽ ግን በጭራሽ እሱ ለፍቅር የሚሆንሽ ሰው አይደለም በማለትም አሁንም ትነግራታለች ስለ ምክርሽ እትዬ አመሰግናለሁ እኔ ግን በጭራሽ ከሱ ጋር ምንም ግንኙነት የለኝም በማለት ምግብም እንደፈለገችና እንድታቀርብላት ወይዘሮ ሜላት ለሀና ትነግራታለች። ለሰላም እክላሷ እንድትወስድላትና ለነሱ እንድታቀርብላት ከነገረቻት በኋላ ሀንዬ ምግቡን እይዛ ወደ ሰላም እክላስ ስትገባ እትዬ እክላስ ውሰጅላት ብለው ነው። ለምንድ ነው እዛ ሳሎን ያልመጣሽው? ምስትል ትጠይቃታለች። መምጣት አልፈለግኩም በማለት ምግቡን ከሰጠቻት በኋላ አንድ ጥያቄ ልጠይቅሽ እትዬ እክችን መተው ስለ አንተነህ የጠየቁኝ ጥያቄ ነበረ መስትልም ነግራታለች። ቆይ አንቺ አንተነህን ትፈልጊዋለሽ፣ ትወጀዋለሽ ወይ በማለት ሰላም ለሃና ነግራታለች። አረ በስማም በይ እኔ የታውቀው ነው ምስትልም ሃና መልሳላት። ታዲያ ለምንድ ነው ስለ አንተ ነህ የምትጠይቀኝ? አንተ ነህ ማለት እኔ እንደዚህ የምሰቃይለት ልጅ የምወደውና የማፈቅረው ጽንሱን ያስወረድኩለት ልጅ ነው በማለት ለሃና ተነግራት አለ ሃንዬ እንዴት ሆኖ በማለት በጣም ትደነግጣ ምናልባት እኔ ጋር እኮ ስልክ እየደወለው አንቺን ፈልጎ ሊሆን ይችላል ሰላምዬም በማለት ነግራታለ በጭራሽ የኔ ክፍት አይደለም ወይ? አንቺ ጋር ለምንድ ነው ስልክ የሚደውለውም? በማለት ከክላሴ ውጭ ልኝ ምንም ነገር ልታናግርኝ አልፈልግም በማለትም ዓይንሽ ላየው አልፈልግም፣ ከክላሴ ውጭልኝ በማለት ከክላሷ ታባርራታለች። ይህንን ሁሉ ችግር ያሳለፍኩት በሱ ምክንያት ነው ብላ ለሃና ትነግራታለች። ታዲያ አንተነህን ይህን ያክል ከወደርሽው ካፈቀርሽው የምናሴን ጓደኛ አሮኑን ትፈልጊው አልነበረም እንዴ በማለት ስትጠይቃት፣ እሱ ምኑም አይጠመኝም፣ ግን ገንዘብ አለው። በዚህ ምድር ላይ ደግሞ ቁልፉ ነገር ገንዘብ ነው። አንተነህ መልኩም፣ ፍቅር አሰጣጡም፣ ሁሉም ነገሩ ጥሩ ነው፣ ግን ኪሱ ባዶ ነው በማለት ትነግራታለች። ችጋራም ወንድ አግብቼ ልጆችን በችግር ማሳደግ አልፈልግም። አንተነህ ብዙም ነገር ሁሉ ነገሩ ደስ ባይለኝም ኪሱ ግን ሙሉ ነው፣ ያናጠጠ ሀብታም ልጅ ነው በማለት ለሀና ትነግራታለች። እና አንቺ የቀረብሽው ለገንዘብ ነው ማለትም ነው እስትል መልሳላታለች። እኔ የምልሽ እንደምወደውና እንደማፈቅረው አሁንም እታውቂያለሽ። አንተነህን እወደዋለሁ፣ አፈቅረዋለሁ ምስትል ለሀንዬ ትነግራታለች። ወይዘሮ ሜላት ወደ ቤቷ ይዛው ትመጣለች። ሀና ምግብ እንድታቀርብ ስትጠራ አንተነህን ስታየው ፈዛ ቀረች። ሴቶቹ እኔን ሲያዩ ወይዘሮ ሜላት እንደዚህ ነው የሚፈዙት በማለት ለወይዘሮ ሜላት የመልስላታን። ምግቡን አቅርበው ከበሉ በኋላ ና ወደ ሶፋው ተጠጋ፣ ተቀመጥ በማለት ወረቀቱን ትሰጧለች። የገንዘብ ጭማሪ ነው የደሞዝ ማሻሻያ ነው በማለት ወረቀቱን ገልጦ ሲያየው የስራ ሽኝት የስንብት ነበረ። ምን አጥፍቼ ነው ከስራ ቦታ የምታባረርኝ? በማለት በልጄ መተህብኛል በማለት ታባርሯለች። በጣም እንደተናደደ አንተ በማለት ድንገት ትደርስና እሷም ሰላም ታበሳጨዋለች፣ እሱም ተናዶ ይወጣል። አባቷን እየተከታተለች የነበረችው ፍቅር ጥሩ ነገር ለአሲር ለመንገር አሲርን እየቅርብህ እያለች እያስጠነቀቀችው፣ የአባቷን ክፉነት ለሱ እያስረዳችው ይቅርብህ ይገላል እያለች እየነገረችው ነበር። አንቺ ለምንድን ነው የምትከታተኝ? በማለት አብረሽ ነው ሰሞኑን እየተከታተልሽኝ እያለሽ በማለት አባት ልጁ ይጠይቃታል። ልጅ ሀደለሁም ወይ ብከታተለ ምን ችግር አለው ስትል ደግሞ ፍቅር ለአባቷ መልሳሌ። እኔም ምልህ ያ በቀደም አብሮ ከነበረው ልጅ ጋር ያላችሁን ግንኙነት እንድትነግረኝ እፈልጋለሁ መስትል ስትነግረው እሱ ከኔ ሰበራ ሳንቲም ያገኝ መስሎት ነው የደገስኩለትን እድግስ አንቺ አታውቂም በማለት ይነግራታል። ምን ልታደርገውም ነው ስትል መልሳለታ። ለምን ትጠይቅኛለሽ አሁን ነይ ወደ ቤትሽ በማለት እሷን ይዟት ይሄዳ። እኔ ኮ አንተን አንድ ነገር እንዲያደርግብኝ አስቤ ነው ተጠንቅቄ ነው በማለት ለአባቷ ትነግራል። ያትንኝ ነው ወይ እኔን አንድ ነገር የሚያደርገኝ እኔ አባትሽን በማለት ልክ አስገባዋለሁም በማለት ለእሷ ይነግራታል። ምን ልታደርገው ነው ብላ አሁንም ትደነግጣለች። ወደ አሲ ጋር ትሄድና ባክህ አባቴ ይገድልሃል ከእሱ ጋር የጀመርከው ነገር ይቅረብህ ብላ ስታስጠነቀቀው አስፈራሩ ብሎ ልኮች ነው ወይ? እንደውም የዛ የክፉ ሰው ሆነች። እኔ ካንቺ መልካም ነገር መጠበቄ ሁለተኛ ኛ አጠገቤ እንዳትደርሺ አላይሽም፣ በማለት ሁለት ቀን ካንቺ ጋር እባድር አብዳለሁም፣ በማለት አይንሽን እላየው አልፈልግም፣ በማለት እህቱን እፍቅርን ይነግራታል። እኔ እኮ ላንተ ፈርቼልህ ነው፣ ምክንያቱም ላንተ አስቤና አዝኜልህ ነው። እባክህ ይቅርብህ በማለት ታስጠነቅቀዋለች። አቶ መልካሙ ደግሞ ሁለት ሰዎች ከኋላ አዘጋጅቶ ቦርሳውን ይዞ ወንድ ከሆነ ይኸውልህ ብሩን ውሰደው በማለት ሽጉጡን ከኪሶ አውጥቶ ወደ አሲር ሊተኩስ ሲል አንተነ ሆይ በኔ ላይ የምትተኩሰው በማለት ያንን ሽጉጥ ወደ አቶ መልካሙ ለመተኮስ ሲሞክር ድንገት ሁለት ሰዎች ደርሰው አሲርን እጁን ወደኋላ አስረውት ይዘውት ሄዳል። ሀንዬም በጣም ተጨንቃለች። ምክንያቱም እንዴት በዚህ መልኩ በአንተነ ትጠረጥሩኛላችሁ ብላ። ወይዘሮ ሜላትም ለሰላም ምነግራታለች። ሰላምም እንዴት ነው አንቺ ጋር የሚደውለው? የኔ ስልክ ክፍት አይደለም ወይ በማለት አንቺ ትወጅዋለች፣ ትፈልገዋለች፣ ታፈቅረዋለች፣ አይደለም እንዴ ሀንዬ በማለት ለሀና እየደገመች ነግራታለች። በሀሳብ ጭልጥ ብላ እንዲሁም ወይዘሮ ሜላት ግና የአንተነህን ያላቸውን ግንኙነትና ቅርብብነት ብዙ ነገር ለሱ እንደምታደርግለት ሁሉ ሰላም እያስታወሰች፣ ሀንዬ በሀሳብ ምንሆነች ነው ሰላምዬ እያለቻት ነበር። እሱ ግን ያለው በወይዘሮ ሜላት ድጋፍ እንደሆነ ምንም ሀብታም እንዳልሆነ እያሰበች ነው። አሮንን ደግሞ የቀረበችው ለገንዘብ እንደሆነ እየተገነዘበች ነበር። እንግዲህ በዛሬው ቪዲዮ ይህንን ይመስላል። የአንተነህ ከስራ ተባሯል፣ እንዲሁም ደግሞ አሲር ተወስዷል ማለት ነው። አቶ መልካሙ በጣምና ጨካኝ እንጀራ አባት ናቸው። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ ቤተሰብ።